ምንም አንለምኛ። ድምጣችንን አጥፍተን እንቀመጣለን። እረ ለማን ብለን ነው ድምጣችንን የምናጠፈው እንዴ? ሀይምዬ የኔ ቀበጥ እያለች እሷ ቅበጥ በጥ እያለች ጭራሽ ፍቅር በረታብኝ። አዎ ግን ሀይምዬ ፍቅሩ በረታብሻ ሁለት ሰው ሜንሽን ስለተደረገ ነው። እኔ ሳቁትኝ እንጂ ኔ በሳ ፈልጌ አደለም። ግን እዛ ጋር ሜንሽን የተደረጉት ዳኒ ራስና ዳኒ ጉቶና ቡራዬ ናቸው። አለ ተይ ሀይሚ፣ የት ያይታወዘ አግቢን። ተይ ያው ዳኒ ሮስት በስህተት ነው ሜንሽን የተደረገው እንጂ ያው ደስ ይበለው ተብሎ ይመስለኛል ሜንሽን የተደረገው እንጂ ያኔ ተይ ግን ተይ፣ ሀይሚ ተይ አትቀልጅበት፣ ዳኒን ተይ ነገሩ። ይሄ ጉቶ ይገባዋል። ዛኔማ በሳቅ ማለቄ ነው መቼም። እንደዚህ ቅብጥብጥ እያልሽ ጨፈርሹ ለቡራ ነው። ከሱጭ ወደ ውጭ እኛ መስሚያችን ድፍን ነው። ለዛም ነው እንደዚ በሳቅ ምናምን ነገር እያብራራን ያለ ነው። አዎ መግለጫ እየሰጠን ያለ ነው ማለት ነው። ለማንኛውም ፍቅር በረታብኝ፣ ተጨነቀ ሆዴ። በልክ አይሆንም ወይ እኔ አንተን መውደድ፣ የተብለሃል። ቡራዬ ያ ሀይሚ እየቀብራራ ለአንተ ሲሆን እኔ በደንብ አድርጌ ነው ማደርሰው። አዎ ፍቅርህ በረታብኝ። በልክ አይሆንም ወይ እንዴ? በልክ ሲሆን ጥሩ ነው። ነገር ግን የሚፈቀር ሰው ሲሆን ማለት መፈቀር ያለበት ሰው ሲሆን ችግር የለውም። ፍቅር ከመጠን በላይ ቢሆን ራሱ ማለት ነው፣ ልክ እንደ ቡራዬ። በስላሴ ስም ተውት። ብቻ ሀይምዬ ቅብጥብጥ እያለች በትክታክ እየጨፈረ ፍቅር በረታብኝ እያለች መታለች። እንግዲህ እኛም ምን እንበል? ጨርሸዋለሁኝ፣ ብቻ ጨርሸዋለሁኝ። ይበቃል፣ ይበቃል። ከዚህ በላይ ምንም ማለት አልፈልግም።